እርዳታ ምናምን ማነህ አንተ? ራስህ እንደምንድን ነው የምታ አንተ እኮ በእግር የገባ ሰው ነህ። አንተ ራስህ በእግር የገባ ሰው ነህ፣ በእግር ከጅቡቲ ጀምረህ። ስለዚህ አንተ በዚህ ሰዓት መተ ብሌም አይደለም። በቃ ለድሬ ልጆች ሰበስባለሁ ብለሀል። ለድሬ ልጆች ሰብስብላቸው፣ ለድሬ ልጆች ሰብስብላቸው፣ አለቀ። እየመጣ የሌላው የሚሰራውን ሰው እንደዚህ ሰብስበው እንደዚህ አለ አትበል። አይመለከትም። ለምን አንድ ብር አይሆንም እኮ አልኩክ። ለምን ሁለት ብር፣ በቃ የሆነ በጣም እንትን አልክ። ወደ ላይ ሸናክ፣ ምናባሽ ታመጫለሽ እላለሁ እኔ። አባትማ እንዳንተ በእግሬ አላስደደኝም፣ ነገር እንዳንተ በእግሬ ሀገር ከሀገር ወደ ሀገር አላስደደኝም። ሜኒያ፣ ስለዚህ ተዘፋካ

ራስን በማንተኛ በጣም ስንት ስራ ያለበት ያለው እዚህ አሁን እዚህ ቤት ለቡጣህት ብር የሚሰበሰብ በጣም ብዙ ስራ አለበት። እዚህ ሲከለክላቸው ማንም የሚያዳምጠው የለም። እየሄድክ በጣም አየር ትይዛለህ። በጣም በጣም በጣም ነው እንዴት? ተናደድከው የት ነበርሽ? የአገርሽ ልጆች የአዲስ አበባ ልጆች ሰው ፊት ሲከለክላቸው በጣም ነው እንዴት? ተናደድከው የት ነበርሽ? አንቺ በጣም ነው ተናደድከው። እየወጣ እንትና ስም እየጠራክ ቪዲዮ ላይ የምትወጣ አንተ እውቅና ነው የምትፈልገው። እኔ በእያንዳንዱ በእያንዳንዱ እጠራለሁ ስል በጣም ነው እንዲያመመክ። እንዴ ሰው እንጂ፣ ገባሽ? ቦታሽ ወቄ ሴት ነሽ። ምላሰሽ አትክፈችኝ፣ ቦታ ይናቃለው በቃ ቦታሽ ታውሽ። እየሰደብኩ አይደለም ግን፣ በቃ ለዛሬው ጨርስ ብቻለሁ። ምን የኔ አባት እንዳንተ በጅቡቲ ምናምን በእግሬ አላሰደደኝም። ብቃት አለኝ። አላሰደዱኝም፣ በእግሬ አላሰደደኝም። እኔ አባት ለፍቶ ይላሽ ያ። ስለዚህ ታላሽም በቃ። ስለዚህ አንተ ደግሞ እየመጣች አዲስ አበባ ልጅ እያልክ አንቺ አይደለም። እዚህ ጋር እኔ አሉ ያሉት ለምባ አስበረክካቸዋለሁ። ተይና አንቺ የትኛው ትናንትና የአዲስ አበባ ልጆች አደባባይ ላይ ወጡ ሲለምኑ፣ እኔ ነኝ ጎናቸው የቆምኩት። የት ነበርሽ ክፍታፍ? የት ነበርሽ? ሲሰበስብላቸው ሲያለቅሱ የት ነበርሽ? እኛ የአዲስ አበባ ልጆች እንሰበስብላቸዋለን። የት ነበራችሁ ደግሞ? አታፍሩም? እኛ እንሰበስባለን ስትሉ፣ ትንሽ ማፈር ነበርባችሁ። የት ነበራችሁ? የልብ ታማሚዎች ሲሰበስብላቸው የአዲስ አበባ ልጆች አይደሉ እንዴ የድሬ ልጆች ናቸው እንዴ እንደ ሀሳብ ይሆን አሜሪካኑ አለምስል አለም አዲስ አበባ ምናምን ያታለቅሳላ ለምን አታገኘውም አሜሪካን ሀገር ለምን እኔ አላገናኝህም ማን እየወጣህ እንደዚህ የሰበሰቡት ልጆች ትናገራቸዋለህ አይደል አንተ በቃ የወንድ ልጅ ስራ ነው የወንድ ልጅ ተግባር ነው አይደል እንደ ወንድ ልጅ ላገናኝህ እኔ ብቃት አለኝ ይፈልሽ እኮ ላገናኝህ ይኸውልሽ ስናምጣ እኔ ላገናኝህ አድራሻዬ ልሰጥሽ እችላለሁ እዚህ ላይ ለኔ ማ ለኔምን ምን ያደርግልኛል ለእንት አድራሻ እዚህ ፊት ለተናገር ያገኙ ጅናየምትተማመኙ እንደ ወንድ ልጅ በወንድ ልጅ ቋንቋ ያናግሩሃል። ምክንያቱም እነሱ እነሱ አያለቅሱም እዚህ ጋር መጥተው ወንዶች ናቸው። ልክ እነሱ አያለቅሱም እዚህ ጋር ወንዶች ናቸው። ስለዚህ እንደ ወንድ ልጅ በሚገባ ቋንቋ ያናግሩሃልልጅ የፈለግሽ ጥሪ አካውንትሽን ይለጥፈዋል እንደሚጠቁን ይለጥፈው። ትክክል አይደለም፣ አይደለ፣ አንቺ የት ነበርሽ? የትም ልሁን፣ በቃ እኛ ሰው አናፈምስም። ደክሞ ሆናል። በጣም ብዙ የፈመሱ ልጆች አሉ። ሌላ ኮንተንት ይዘና በጣም ጥቅና ነው የምትፈልገው። አንዴ ሀክ አረጋለው ትላለህ፣ ማትለው ነገር የለም። ነፍሴ ግን ሌላ ኮንተንት ይዘና ሌላ ኮንተንት ይዘና፣ ከዛ እናፈምሳለንም ችግር አለው። ይህ ልንገር ስለ ሀቅ ስለፌመስተይ ስለ ሀቅ ትተሽ ስለ ጅኒ ሼጣን ጅኒ ፍንዳታም ትተሽ ትምህርት ቤት ሄዳሃል? ለም እንደ ሀሳብ የማይጨበጥ ወሬ አላወራም። የሚጨበጥ ወሬ አይደለም። ትምህርት ቤት ሄዳሃል ወይ? እንደ ሀሳብ ነበርሽ። የሀገሮችሽ ልጆች ሲሰበስብላቸው ፊት ሲከለከሉ በቲክቶክ ላይ የት ነበርሽ? የት ነው የአገሮች ልጆች የተከለከሉት? የጎላ ልጆች የጎላ ልጆች አንድ ሚሊዮን እስከሚዋጣላቸው የት ነበርሽ? አንተ እኮ ድሮ ላይ ቆመሃል። እኔ ድሮ አይደለም ትላንትና ነበረ፣ ትላንትና ነበረ። ትላንት የትን ቤት ይዋጤው? ልክ ተክለ ሃይማኖት ልጆች በቲክቶክስ በአዲስ አበባ ትናገዳል አደለም? የት ነበር ጥያቄው፣ መልሼ የት ነበርሽ? አልገባኝም እነማን ምንድነው የምታወራው እንድደሽ ሊሆን ይችላል አይ አይባልም አንድ ትልቅ ሰው አለህ ምን አባሽ ታመጫለሽ የእኔ አባት እንዳንተ በእግሬ አላሰደደኝም የማይጨቆሎ እየበላሁ እንጀራ እየበላሁ ነው በፍ እንዳንተ በእግሬ አላከኝም በጅቡቲ አድርጎ ምናምን በእግሬ አላከኝም በጅቡቲ ምናምን አድርጎ በእግር ያላከኝም እንዳንተ፣ የእኔ አባት። እኔ ያልኩሽ እኮ ያባት ያጫወቱ የአዲስ አበባ ልጆች ዛሬ ቁጭ ብለው ደረታቸውን ነፍቶ ሊመልሱት አይችልም። አትቅና በአዲስ አበባ ልጅ እኔ እያልኩሽ ነው። ቅናት ምንድን ነው? በጣም ነው እንደሚያምሩ ቅናት እና አለቅናት አይደለም። በጣም የሚቀናው የአዲስ አበባ ልጅ። በቃ መጀመሪያ አትቅናባቸው። ቅናት አለቅናት አይደለም። እነሱ እኮ እንዳንተ አፋቸውን አይከፍቶ። ያለው ወሬ ጭብጥ ያለው ወሬ አውሪ። ጭብጥ ያለው ወሬ አትቀባጅረኝ። አይገባህማ። እንዴት ከአንተ ጋር አውራውን ጭብጥ ያለው ወሬ የሚወራው እኮ በቲክቶክ ላይ ለሰባት አመት ሙሉ ታገዛችሁ። ለሰባት አመት ሙሉ ጎናችሁ ቆምን። እናንተ አንድ ቀን ለድሬ ልጆች የቆማችሁበት ምክንያት አሳዩ። ይሁል የድሬ ደዋ ልጅ የሚጥል አዲስ አበባ ልጅ ይሁን፣ የጻል ጫወት አትጫወት። የድሬ ደዋ ልጅ የሚጥል አዲስ አበባ ልጅ የለም። እና ላይክ በጣም ምክንያት መጥላትና ለመጥላት እኳ አይደለም። እዚህ ጋር ማንም ሰው ለማንም አይጠላም። በሀሳብ ነው ማውራሽ መወያየት አይደለም። ትከፍለናለህ ወይእና ቅናት አይደለም፣ በጣም ትቀናለህ አዲስ አበባ። ጭብጥ ያለው ወሬ ማውራት ከቻልሽ አውሬ ጭብጥ ያለው ወሬ ማውራት ካልቻልሽ ተይ። በሀሳብ ነው ቅናት እና ቅናት አይደለም፣ መቅናት እና ለመቅናት አይደለም። በሀሳብ ካሸንፍክኝ እረታልሻ ለሁ የተጠየቅሽው ጥያቄ በትክክል መልሺ፣ ሳትቀባጅሪ አንቺም በትክክል ጠይቄ በትክክል መልስ ልሻለሁ። ለሰባት ዓመት ሙሉ በልብ ህሙማን በግፍት ይሆን በተለያየ መንገድ ይሆን በትላንትናም ትናንትናም የጎላ ልጆች የአዲስ አበባ ልጆች ናቸው። ፊት ሲከለከሉ እኔ ነኝ ጎናቸው የቆምኩት ማንም ሰው በቤታቸው ሳያስገባቸው ከራሴ ከጓደኞቼ ከማቃቸው እንደዚህ ስራ የሰጧቸው ሺሺ ዶላር ምንም ምንም ሳይሉ ሰብስበው ወደ አንድ ሚሊዮን ያስገባውት ነኝ። አንድ ግን ጥያቄ ለእናንተ ለድሬ ልጆች፣ መቼ ነው ጎናቸው ቁማችሁ በቲክቶክ ላይ የሰበሰባችሁት? መልስ የላችሁ። አንቺ የምታወሪው ስለ ፌመስነት ፈለግ ትናንትና መተሽ ምታወሪ ስለ ሀቅ። እኛ ስለ ሀቅ እና ስለ ፌመስነት አይደለም እናወራው። ነጥብ ያለው ወሬ አውሪ። ዳሴ አትናደጂ። በሀሳብ መወያየት ካልቻርሽ አትወያይ። ስለ ቅናትና አለ ቅናት አይደለም ይሄ፣ የሀሳብ ነው። በሀሳብ መወያየት ከቻርሽ ቆንጆ። የትኛው ቅናት አላለ? ብቃት አለኝ በሁሉ ነገር። ተቀባይ አይደለሁም ሰጪ ነኝ። በቲክቶክ ማንኛውም ሰው ይመሰክራል። ማንኛውም ሰው በቲክቶክ ቴናንጭ ትላንትና መተሽ? የት ነበርሽ? ይሄ ሁሉ የት ነበራችሁ? ትላንትና መጥታችሁ እኔ እኔን ትላላችሁ። መጀመሪያም መጀመሪያም ማፈር ነበረባችሁ። እኔ እንደ ድሬ ልጅ መጠን እናንተ አጠገብ መጥቼ የሀገራችሁ ልጆች ሳግዝን የሀገራችሁ እንባ ስደመስስ እናንተ የት ነበራችሁ? ቤት ነበር። አትሊስት ኦ እንደዚህ ሰዎች አርግተዋል፣ እንደዚህ ተባብረዋል። ወነቱ ነው። ለሰባት አመት ሙሉ ያወራክ ነው እንዴ? ነው ስልክ ገብቶ ያወራክ ነሻ? እንዳንቺ ዶንቆሮ እዚህ ጋር እያስረዳው ነው ከከፍታለ ሰው ከንቱ። አይ እኔማ እንዳንተ አንተ ከማስተማርኩ ዶክተር ማደደብ ይቀላል። እኔማ አንቺማ ማኔ ካስተማርኩ በጣም ነው የሚያመቀ ነው

እኔ ብሄርተኛ ነኝ የአዲስ አበባ ልጅ አይደለሁም፣ ግን ለ ስለ አዲስ አበባ ስትናገር ስለ አስጠላሃይነ ገባነማ ነው ሚጣ ስለ አዲስ አበባ ልጅ ካውራ የአዲስ አበባ ቤት ውስጥ ነው ያለው። ስለ አዲስ አበባ ቤት ካውራ ሀናም የአዲስ አበባ ልጅ ናት። የአዲስ አበባ ልጅ አይደለሁም ካልሽ ፈርስቶፎል ለምን ትገቢያለሽ? የአዲስ አበባ ልጅ አይደለሁም ብሄርተኛ ነኝ አድናቂሽ ነኝ ትሁኚ መብትሽ ነው። ነገር ግን እንደ አዲስ አበባ ልጅ ክፉ ሊያወራ አይችልም። ቢኮዝ ቁጭ ብሎ ለሊቢያ ልጆች፣ ለተክለሃይማኖት ልጆች፣ ለአስራ ምናምን ልጆች ሲረዳ የነበረ ልጅ ነው። አዲስ አበባ ልጅ አታውራ ማለት አትችልም። ሰለሞን እዛ ጋር እያየው ነው። አትችልም። እሱ ቁጭ ብሎ ለሊቢያ ልጅ ሲሰበስብ የነበራችሁ መናገር ሞራል የላችሁ ማናችሁ ማለት ነው። እንኳን ተናገረ ቢናገርም ደግሞ ከተናገረ እሱ ቁጭ ብሎ ለተክለሃይማኖት ልጆች አንድ አይደለም፣ ለብዙ ልጆች ቁጭ ብሎ ሲሰበስብ የነበርክ አንተ አታውራ ማለት መብቱ ነው ማውራት። ገንዘቡን አውጥቶ ሰጥቶ ነው ቢያውራ እንኳን ማለት ነው። ዲስሪስፔክት አድርጋችሁት ከቤት ስላስወጣ ተናግሯል። ከተናገረም እሰየው ገንዘቡን ረርቷል። ለአስራ ምናምን ልጅ ሂድና ጠይቅ ተክለሃይማኖት ያወጣቸውን ሰዎች መናገር ሞራል የላችሁ ማናችሁ ማለት ነው። ደግ አረጋ ከተናገረም ለየትኛው ለአዲስ አበባ ልጅ ነው? ሮማን ረዳችን ብላል እንዴ? እኔን ለማስገደል ስትቆፍሩ የነበራችሁት የአዲስ አበባ ልጆች አልነበራችሁ? ስትቆፍሩ የነበራችሁ ስለ ቆምኩላችሁ እኔ ቁጭ ብዬ ለእናንተ ስላለቀስኩ፣ እኔን ለማስገደል ስትቆፍሩ የነበራችሁ የአዲስ አበባ ልጆች አይደላችሁ? አራሙላ የአዲስ አበባ ልጅ ብለህ ታወራለህ እንዴ? ቅዘናም ሁላ ልክስክስ፣ ላውራ እንዴ? ኔ ሽንታም ሴት ልጅ ለማስገደል ገንዘብ የላካችሁ ጥንባታም፣ የአዲስ አበባ ልጅ አይደለህ እንዴ? ቅማላም፣ ልክስክስ፣ ወራዳ ሁላ ማለት ነው። ንፍጣም፣ ንገሩኝ ባይ ሁላ፣ ሽንታም፣ እዚህ ቆቆማ አስለፍልፍ። ማንህን ብትሆን ማለት ነው? እስቲ ወንድ ከሆናችሁ ይኸው፣ ማኛው የአዲስ አበባ ልጅ ነው። ከአብያ መድጋ ቆም ያለው ብሎ በግልጽ የተናገረ እስቲ ሱንኩት ሽንታም፣ እኔን ሴቷን ለማስገደል ብር ሰብስበ የነበርከው የአዲስ አባ ልጅ አይደለ እንዴ? የአራት ኪሎ የጨርቆስ ልጅ የማን ልጅ የተክለ ሃይማኖ ልጅ ምናምን ተሰብስባችሁ ልታስገድሎ የተሰባሰባችሁት ሽንታም ማን ነው ታዲያ? ቀማላም፣ እናንተ የአዲስ አበባን ተወክላላችሁ? አትወክሉም። ዝርክርግ የአዲስ አባ ልጅ ስብዕናውን ጠንቅቄ አውቃለሁ። ምድረ ሽንታም ማለት ነው። እከካም አላቃችሁም እንዴ? ማን አባ ነው እኔን ለማስገደል የተሰበሰብከው የነበረው ሽንታም አቃችኋለው። እያንዳንዳችሁም የአዲስ አበባ ሊ ልቆረቆር ገብቼ ምናምን ለምን አልተቆረቆርሽም? ሮማንን ሊገድሏት ሲያሰባስቡ ለምን አልተቆረቆራችሁም? ቅማላም ሁላ፣ እከካም እዚህ አስመሳይ ሁላ ደንቆሮ ቢናገር ኦፕን ማይንድ በአይኔ ቁጭ ብሎ ለአስራ ምናምን የአዲስ አበባ ልጅ ሲሰበስብ ነበረ። መናገር መብት አለው የፈለገውን መናገር። ከገስት ላይ አውርዳችሁ ዲስርስፔክ አርጋችሁ ስታስወጡት ለምን አስወጣችሁት? የተክል ሃይማኖቶችና የጎላ ልጅ በብሔር በሰፈር ሰብስባችሁ ስትረዱ ትክክል አይደለም። እኔም የድሬዳዋ ልጅ ነኝ አላችሁ። የስ ዝ ራይት እኔ የኮልፌ ልጅ ነኝ። ሺህ የኮልፌ ልጅ አለ። እኔም የኮልፌ ልጅ ሰብስቤ ይረዳለዋ። በሰፈር ነው ለካ የምትረዱት። መቻ አወኩ። ከዚህ በኋላ የኮልፌ ልጅ የምትባሉ ሊቢያ ላላችሁ ተሰባስባችሁ አካውንት አምጥታችሁ አድርጉ። በቃ እኔም ያብስራም የኮልፌ ልጅ ነን። ያር ስራም መሳለሚያ ልጅ ነው። በሰፈር እየተረዳዳችሁ የእናንተን ሰፈር ነፍስ ታድናለ። የኮልፌ ልጅ የለም፣ ዋታባቱ የአራት ኪሎ ልጅ እዛ ጋር የጨርቆስ ልጆች በአንድ በኩል ሰብስባችኋል እዚህ ጋር የተክላይ ማኖ የሌላው ሰፈር ልጅስ የጎላ ልጅና የእንትን ልጅ ችግር እንትን አለው ሌላ ሰፈር ውሃ ይብላው አታፍሩም እንዴ እናንተ በሰፈር ተሰብስባችሁ ምሰማ ነገር የለም ቱቦ ውስጥ ግባ ስትፈልግ እያንዳንድ ና ተናገረኝ ወንድን እናት የወለደች የተንጠለጠለል የመርካቶ ልጅ ሰው አይደለም፣ ሰው አይደለም። የተክለ ሃይማኖትና የእንትን የጨርቆስ ልጅ ከዛ የእኛ ሰፈር ልጆች ሲሞቱ እንዴ ትንሽ አታፍሩም እንዴ? ሞራል አላችሁ እንዴ? የሮማን አዲስ አበባ ገባችሁ ብለ ሮማን ልታስገድል ገንዘብ የላከ አዲስ አበባ ልጅ ታወራለ እንዴ ታወራላችሁ እናንተ? ምን አረገቻችሁ እ? ይኸው በይፋ አብይ አህመድን ተቀብያለሁ ያለውን የአዲስ አበባ ዩኒማኛ እስቲ ንካው። ሽንትን ስለሚያሸና አስመሳዮች፣ ውሸታሞች፣ ልክስክስ። የአዲስ አበባ ልጅ ሆና ብልጽግና እንደገፍኩ ለምን የሆኒ ማኛን አትናገረውም? ሽንታም ስለማትችል ሴት ስለሆንክ እኔን ልታጠቃ እኔን ደግሞ ከሆኒ ማኛ በላይ እኔን መንካት አትችሉም። አሳያ